አሁን አሁን እየተለመደ እና እጅግ አነጋጋሪ እየሆነ የመጣው የኮስሞቲክ ሰርጀሪ ወይም የፕላስቲክ ሰርጀሪ ጉዳይ በዛሬው ቪዲዮአችን ተዳስሷል። ፈጣሪ የሰጣቸው ውበት አልበቃ ብሏቸው ሰርጀሪ የተሰሩ አስር የሀገራችንን ዝነኞች በፎቶ ማስረጃ በመታገዝ የምናሳያችሁ ይሆናል። አንዳንዶች ከንፈራቸውን ሲያሰሩ፣ ሌሎች ደግሞ ቢቢኤል ወይም ብራዚሊያን ቡት ሊፍት የተባለውን የመቀመጫ ሰርጀሪ እንዲሁም እርሳቸውን ቆዳቸውንና ጸጉራቸውንም ጭምር ሲያሰሩ ተመልክተናል። እኛም ይህ ሰርጀሪ እንዴት እንደሚሰራ እና የሚያስከፍለውን እጅግ ውድ ገንዘብ ጥናት አድርገን ያገኘነውን መረጃ በቪዲዮችን የምናካፍላችሁ ይሆናል። ውድ ቤተሰቦቻችን፣ እውነት እነዚህ አርቲስቶች የሚያደርጉት ነገር ተገቢ ነው? የፈጣሪን ስራ መቃወም አይሆንም? ሀሳባችሁን አካፍሉን እያልን ከአንደኛ እስከ አስረኛ ደረጃ የምነግራችሁ ይሆናል። ቻናላችንን ሰብስክራይብ፣ እንዲሁም ቪዲዮን ላይክ እና ሼር ታደርጉ ዘንድ በትህትና እየጠየቅን በቀጥታ ወደ ቪዲዮ እናልፋለን። አንደኛ ማርያማዊት አባተ በበርካታ የፊልም ስራዎች ላይ የምናውቃት ማርያማዊት በርካታ ገንዘቦችን አውጥተው የተለያዩ ሰርጀሪዎችን ከተሰሩ መሃል ቀዳማዊያ ናት። ማርያማዊት ሰርጀሪ ያልተሰራችው የሰውነት ክፍል አለ ብሎ መናገር አዳጋች ነው። በምስሉ ላይ በግልጽ እንደምትመለከቱት ከንፈሯ በፊት ከነበረበት ገጽታ በአስገራሚ ሁኔታ ተቀይሯል። ከዚህ የሊፕ ፊለር ስራ በተጨማሪ ልብ ብላችሁ ከተመለከታችሁ ቦቶክስ ተብሎ የሚጠራው የፊት ትሪትመንት እና የአገጯንም ተፈጥሮ ገጽታ በማስቀየር የምትመለከቱትን አይነት እንዲ እንዲይዝ አድርጋለች። በዚህ ብቻ አያበቃም። ሄር ትራንስፕላንት በማድረግ ጸጉሯን እንዲሁም ብራዚሊያን ቡት ሊፍት የተባለውን የዳሌ ማሳደጊያ በመሰራት መቀመጫዋን ከማተለቋ በተጨማሪ ጥርሷን ቬነር በመሰራት ለቆዳዋም ስኪን ብሊችንግ የተባለውን ትሪትመንት በመሰራት ሙሉ ገጽታዋን ቀይራለች ማለት ይቻላል። ሀናን ታሪቅ። ሀብታም ከሚባሉ የሀገራችን አርቲስቶች መሃል የምትመደበውና እጅግ የተንደላቀቀ ኑሮ የምትኖረው ሀናን ይህን ማድረጓ አያስገርምም ይሆናል። ነገር ግን ብዙዎች በተፈጥሮም እኮ ቢሆን ቆንጆ ናት፣ ምን አጥታ ነው ይህን የምታደርገው? ሲሉ ይደመጣሉ። ሀናን ከተሰራቻቸው የኮስሞቲክ ሰርጀሪዎች የመጀመሪያው የዳሌ ሰርጀሪ ሲሆን፣ በምስሉ ላይ እንደምታዩት ዳሌዋ ከዚህ ወደዚህ ሊቀየር ችሏል። ከዚህ በተጨማሪ ግንባሯ አካባቢ የጸጉር ትራንስፕላንት ስታደርግ፣ ከንፈሯን በማሰራት በፊት ከነበረበት ገጽታ ወደዚህ ልትቀይር በቅታለች። ሌላው ደግሞ የተለመደው የጥርስ ቬነር ነው። ሶስተኛ ዳናዊት መክብብ በአጋጣሚ ቃና ቴሌቪዥንን ተቀላቅላ በአጭር ጊዜ ውስጥ የሀብት ማማ ላይ ልትቀመጥ የቻለችው ዳናዊት ወይም በቤተሰቦቿ አጠራር ወላንሳ ሌላኛዋ ገጽታዋን በኮስሞቲክ ሰርጀሪ የቀየረች ተጠቃሽ እንስት ናት ብራዚሊያን ቡት ሊፍት ወይንም የዳሌ ሰርጀሪ በማድረግ እንደምትመለከቱት መቀመጫዋ ላይ ትልቅ ለውጥ ልትፈጠር ችላለች ከዚህ የዳሌ ሰርጀሪ በተጨማሪ ቆዳን ማንጻት ወይንም ስኪን ብሊቺንግም እንደተሰራች በግልጽ የሚታይ ነው በሃሽታግ ታይም ፕሮግራሟ የተወደደችው ዳናዊት የሰውነት ማስተካከያዋ በዚህ ብቻ አያበቃም ። ፌስ ኤንድ ብራው ሊፍት እንዲሁም ቦቶክስ በተባለ የፊት ትሪትመንቶችም የፊቷን ገጽታ በአስገራሚ ሁኔታ ቀይረዋለች። ከንፈሯን እና ጥርሷን እንደተሰራች በምስሉ ላይ በግልጽ መመልከት ትችላላችሁ። በዚህ ዝርዝርም ሶስተኛ ላይ ልትቀመጥ ትችላለች። አራተኛ እፀህይወት አበበ ገና በለጋ እድሜዋ የአርቱን አለም በመቀላቀል በርካታ ስራዎች ላይ የተሳተፈችው እንዲሁም በተለያዩ ቢዝነሶች ላይ በመሳተፍ ሀብትን ልታካብት የቻለችው ተወዳጇ ሞዴል እና ተዋናይ እፀህይወት አበበ በተሰራችው የተለያዩ ሰርጀሪዎች ምክንያት አራተኛ ላይ ልትቀመጥ ትችላለች። ከነዚህ ከተሰራቻቸው ሰርጀሪዎች መካከል የዳሌ ማተለቂያ ሰርጀሪ እንዲሁም ታሚታክ ወይም ሊፖሳክሽን የተባለ ከሆነ የሰውነት ክፍል አላስፈላጊ የስብ ክምችትን የማስወገድ ሰርጀሪ ተጠቃሾቹ ናቸው። በምስሉም ላይ እንደም እንደምትመለከቱት የወገቧ ቅጥነት በእጅጉ ተቀይሮ ይታያል። በእርግጥ እፀ ህይወት ጂም ከሚያዘወትሩ የሀገራችን እንስት አርቲስቶች መሃልም ተጠቃሽ ናት። ሆኖም ከቅርብ ሰዎቿ ባገኘነው ሚስጥር ለውጧ የስፖርት ብቻ እንዳልሆነ ልናረጋገጥ ችለናል። ከዚህ የወገብና የዳሌ ማስተካከያ በተጨማሪ ስኪን ብሊቺንግ ወይም ቆዳን ማንጣት፣ የከንፈር ኢንጀክሽን፣ ቦቶክስ ወይም ፊት ላይ የሚገኙ ጡንቻዎችን ማስተካከል ሌሎች ተጠቃሽ የእፀ ህይወት ለውጦች ናቸው። አምስት ማደር አሰፋ አርቱ ያመጣላቸውን እድል በመጠቀም ከሀብታም ጋር ተዋውቀው ህይወታቸውን ከቀየሩ የሀገራችን አርቲስቶች መሃል ማህደር ቀዳማዊያ ናት ብንል ማጋነን አይሆንም። ከሀገራችን ቁጥር አንድ ቱጃር ሼክ መሐመድ አሊ ሃላሙዲን ጋር ያላት ግንኙነት የአደባባይ ሚስጥር ነው። ምንም እንኳን ገና ወደ ኪነ ጥበቡ አለም እንደመጣች በነበራት የተፈጥሮ ውበት ብዙዎችን ብትማርክም፣ እሷ ግን ይህ አልበቃትም ነበር። በዝርዝራችን ቀደም ብለን እንደነገርናቸው አርቲስቶች ሁሉ ማህደርም ቢቢኤል ወይም ብራዚሊያን ቡትሊፍት የተባለውን ኮስሞቲክ ሰርጀሪ በመሰራት በምስሉ ላይ እንደምታዩት ለውጥ ልታመጣ በቅታለች። ምንም እንኳን አንዳንዶች ይህ በወሊድ ምክንያት ሊፈጠር የሚችል የሰውነት ለውጥ ነው ቢሉ በእነዚህ በሁለት ዓመታት ልዩነት በተለቀቁት ፎቶች ላይ በግልጽ ሰርጀሪ መሆኑን ያስታውቃል። ከዚህ የዳሌ ሰርጀሪ በተጨማሪ ብረስት አግሜንቴሽን የተባለውን እና ጡት ለማተለቅ የሚደረግ ሰርጀሪም ተሰርታለች። በዚህም በዝርዝራችን አምስተኛ ደረጃ ላይ ልትቀመጥ በቅታለች። ስድስተኛ አዲስ ዓለም ጌታነው አሁን አሁን ከፊልሙ አካባቢ ብትጠፋም በአንድ ወቅት በሰራቻቸው ኳስ ሜዳ፣ አናለ፣ ለየቅል፣ ሳቂልኝና ሌሎች የአማርኛ ፊልሞች በህዝብ ዘንድ ተወዳጅነትን አግኝታም ነበር። አዲስ ዓለምን ብትሆን እንደ ሌሎቹ እንስት አርቲስቶች ሁሉ መቀመጫዋን ሰርጀሪ በመሰራት የምትመለከቱትን አይነት ለውጥ ልታመጣ ችላለች። ውድ ቤተሰቦቻችን ቪዲዮን እዚህ ድረስ ከተመለከታችሁት ላይክ ማድረግ አትርሱ እያልን በዝርዝሩ ወደ ያዝናቸው ሌሎች አርቲስቶች እንውሰዳችሁ

ብዙዎችን በውበቷ ቆንጆ ናት አይደለችም? በሚል የምታጨቃጭቀውና በብዙዎች ዘንድ የምትወደደው ሰላም በዝርዝሩ የያዝናት ሌላኛዋ እንስት ናት። ሰላም ልጇን ስትወልድ በሰርጀሪ የወለደች ሲሆን ከወሊድ በኋላ መጠነኛ ቦርጭ ቢጤም ታይቶባት ነበር። እንዲሁም ቀደም ባሉት ጊዜያት ከነበራት የሰውነት አቋም የተነሳ በልጅነቷ ሸርተቴ መጫወት አብዝታ ሳይሆን አይቀርም ተብላ እስከ መቀለድ አድርሷት ነበር። ነገር ግን ልጇን ከመውለዷ በኋላ ገንዘቧን ይጭነቀው እንጂ ቦርጯንም ሆነ መቀመጫዋን የፕላስቲክ ሰርጀሪ ለማሳ ት ጊዜም አልፈጅባትም ነበር። ምናልባትም ጥሩ አመጋገብ ስላላትና ስፖርት ስለምታዘወትር ነው ይህ ለውጥ በሰውነቷ ላይ የታየው ትሉ ይሆናል። ነገር ግን ማንኛውም ሴት የፈለገ ነገር ብታደርግ በሶስት ወር ውስጥ ሰላም ላይ የታየውን ለውጥ ልታመጣ አትችልም። ሌላኛው ማረጋገጫ ደግሞ በኦፕራሲዮን የወለደችበት ጠባሳ አሁን በሰውነቷ ላይ አለመኖሩ ነው። ስምንት ብስራት ገመቹ። የብስራት ገመቹ ለውጥ ከመቀመጫ የሚያስነሳና እጅን በአፍ የሚያስጭን ነው ብንል ምንም ማጋነን የለውም። ይቺ በሰው ለሰው ድራማና የራሷ ድርሰት በሆነ ዋዜማ በተሰኘ ቴሌቪዥን ድራማ በስፋት የምናውቃት አርቲስት በምትመለከቱት መልኩ ከዚህ ወደዚህ ማጂካዊ በሆነ መልኩ ልትቀየር በቅታለች። ምናልባትም የሌላ ሰው ፎቶ ሊመስላችሁ ይችላል፣ ግን እመኑን ራሷ ብስራት ገመቹ ናት። ዘጠኝ የማርያም ወርቅ ወይም ማርዜል። ማርዜል የሜካፕ አርቲስት ስትሆን የተለያዩ የሀገራችንን ዝነኞች ሜካፕ በመስራት ትታወቃለች። ማርዜል በምስሉ ላይ እንደምትመለከቱት የጸጉር ትራንስፕላንት፣ አፍንጫዋን ኖይዝ ሪዳክሽን፣ ዳሊዋን፣ ፊቷን ቦቶክስ እና ከንፈሯን እንዲሁም ጥርሷን በመሰራት ገጽታዋን በእጅጉ ልትቀይር በቅታለች በአጠቃላይ የቀራት የሰውነት ክፍል የለም ብሎ መናገር ይቻላል። አስረኛ ፈሪያት የማነ ወደ ኪነ ጥበቡ ዓለም ከገባች እንኳን በርካታ ዓመታትን ያስቆጠረችው ፈሪያት አሁን ላይ ግን ለሚያያት ሀያዎቹ ዕድሜ ላይ የምትገኝ ትመስላለች። ለዚህም ምክንያቱ ራሷን መጠበቋ ብቻ ሳይሆን የተሰራችው የኮስሞቲክ ሰርጀሪ ውጤትም ጭምር ነው። ለዚህም ከ18 ዓመት በፊት የጆኒ ራጋ ቆንጆ እንዳንቺ የተሰኘ ዘፈን ላይ ያለችውን ፈሪያትና የአሁኗን ፈሪያት ማነጻጸር በቂ ነው። ውድ ቤተሰቦቻችን ይህ እጅግ ውድ ገንዘብ የሚያስወጣ ሰርጀሪ ለመሰራት ምንም ሳያግዳቸው የተሰሩ አርቲስቶች ዝርዝር ይ ሲሆን ይመስላል። በዝርዝሩ ላይ ያልተካተተች ነገር ግን በአካሏ ላይ ለውጥ ያስተዋላችሁባት ሌላ ዝነኛ ካለች ኮሜንት ላይ ታጋሩን ዘንድ እየጠየቀን ቪዲዮአችንን እዚህ ጋር እናበቃለን። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።